የከፈለሽ ና ከአረብ ሀገር ተነስቼ የመጣሁት ፍቅር ስላለኝ ነበረ። ግን ቤቴ ላይ ምናምን ሴት አግብቶ አሳደረ። ቀን አሳደረ፣ የተባለ ቀን ሚስት አገባ፣ ቀን እሱን ጠላሁት። ራሴን እንደምጠላ አድርጎኛል። አስር አመት ማለት ቀላል አይደለም። አረብ ሀገር ታግያለው፣ ከአረብ ሀገር የበለጠ ሀገሬ ታግያለው። ሰው አይደክማትም ይለኝ ነበረ ዛሬ ግን ደክሞኛል። እሱ ተነስቶ ምናምን ሲሄድ አባት እናቱ፣ ቤተሰቡ፣ እናት አባቱ፣ አጎቱ መጥቶ ይዳዩኛል ብዬ ነበረ። ጠበቅኳቸው፣ ይዳዩኛል። በጉራጌ ምናምን አለ። ወንድ ልጅ መጥፎ ከሆነ አባት ልጄን እኔ አይተሽ ኑሪ የሚል ቤተሰብ አለ። ወንድ ልጅ ባለቤትሽ መጥፎ ከሆነ እኔን አይተሽ ኑሪ ልጄ ምናምን የሚል ቤተሰብ አለ። እኔ ደግሞ ያን ጠብቄ ነበረ። እኔን አይተሽ ኑሪ አባትዮ ያኖሩኛል። መጥፎ ጎን ካለ እኔ እሱ የበደለኝ ነገር የቤተሰቤ አልተናገርኩም። መጀመሪያ ለአባቱ ደውዬ ተናገርኩና አባቱ የሰጡኝ መልስ አለ። አሁንም እሱ ቤት ጥሎ ከወጣ በኋላ ያለኝ ንብረቴ ዘርፎ ከወጣ በኋላ እኔ የቀረሁት ባዶ እጄ ምንም ነገር የለኝም። በአሁን ሰዓት ባዶ እጄ ቀርቻለው። ያለኝ ንብረት ሱቁን ጭኖ ከወጣ በኋላ አባትዮ ይደውሉልኛል አጎቱ ይደውልልኛል። ትላንትና መንደር ላይ ሱቁ እያለ አጎቱ መጥቶ አስታርቆኛል። ዛሬም ደግሞ መጥቶ ያስታርቁኛል። ወልጄ ያለው ከነሱ ተቀላቅ እያለው ወልጄ የሰጠኋቸው ለነሱ ለቤተሰቡ ማለት ነው። የእሱ አባት የእኔም አባት ነበሩ። የእሱ ቤተሰብ የእኔም ቤተሰብ ነበሩ። ግን እኔ ወር ከአስራ አምስት ቀን ቁጭ ብዬ የት ደረሽ? ምን ሆነሻል? የትና አለሹም አምስት ወር ብርሽን ተሸክሜ ነው የሄድኩት። ምን አለሽ? ካጠፋሽ ልቅጣ፣ ካጠፋ ይቀጣ አላሉኝም? ልክሳስ ምናምን ብር፣ ተከሳሽ ይሻላል እንጂ ከሳሽ ምናምን፣ በጣም ወጪ ያለበት ግን እኔ ዛሬ የኢትዮጵያ ሕዝብ ከሀገር ውስጥም ከሀገር ውጭም ያለ ለእኔ ፍትህ ይስጠኝ። ባዶ እጄ ቀርቻለሁ። አቅሜ ተዳክሞኛል። አቅሜ የለኝም። ሴት ልጅ ነኝ። ከእህቶች የበለጠ የወንዶች ጉዳይ አሉ፣ ይሄን እነሱ ይፍረዱኝ። ሴት ልጅ እናት ናት፣ እህት ናት፣ ሁሉም ነገር ናት፣ ባለቤት ናት፣ ሁሉም ነገር ናት። ዛሬ እኔን ለእሱ ሞኝ ስለሆንኩ ይሁን፣ አይደለም ጥሩ ሚስት ልሁን፣ ጥሩ ባል ሁነኝ፣ እናት ሁነኝ፣ እናት የለኝም ወንድም ሁነኝ እህት ሁነኝ ብዬ ራሴን ኩላሊትሽ አውጥተሽ ስጪኝ ቢለኝ ኩላሊት ሰጠው ነበረ፣ ግን እኔ አረብ አገር እያለሁ አንዳንዴ ትወቃቃሻለሽ ወቀሳ ምናምን ይኖራል። ፉአድ እኔ እኮ በአንተ ይሰማኝ ነበረ፣ ቅስሜ ይሰበር ነበረ አልኩት። ለምን አለኝ። አስፋልት ላይ የሰው ልጅ ልፍት ትጠርጋለህ እኔ የልጅ ተከሻነ ትናንትና ለአንተ ምንም አልደበቅኩብህም። አግብቼ እንደፈታሁ ነግሬሃለሁ። ልጅ እንዳለኝ ነግሬሃለሁ። ለልጅ የምናምን ለልጅ ሀዘ አንቺን ስለምጠላ ነበረ ልጅሽ ምጠላት የነበረ አንቺ ምጠላናት። ግን አሉ አንዳንድ ጥሩ ወንድሞች አሉ፣ የሰው ልጅ ከአስፋልት አንስቶ የሚያሳድጉ ማለት ነው። የእኔ ልጅ እኮ ብያቅ ኖሮ ሰራተኛ ብታገቢ ስንት ትከፍያለሽ? ልብስ ባጠብኩ ሰዓት ልጅ ትይዝልኛለች፣ አኪም ቤት በየትኩ ሰዓት ከወንድሜ ሚስት ሆና ምናምን ልጅ ታዝል ነበረ ቢያቅ ኖሮ የሰራተኛ የሚከፍለው ገንዘብ ለእሷ ምናምን ባለው አቅል ፍቅር ቢሰጣት የልጁ ተከሸናት የልጁ እህት ናት። ዛሬ እንኳን የራስሽ እንደዚህ የሆነ ዝምድና ይኑርና ከአስፋልት ልጅ አንስተሽ ታሳድጊያለሽ። አላህ የሰጠው አላህ ቀልብ የሰጠው ስጥ ያለው ማለት ነው። ግን እኔ ዛሬ ለሱ ኩላሌት ያውጥተሽ ስጪ ቢባል የምሰጠው ሰው ነበረ። በጣም ወደው ነበረ ከቡዬ ከፈለሽ ናቂኝ። ከአረብ ሀገር ተነስቼ የመጣሁት ፍቅር ስላለኝ ነበረ። ግን ቤቴ ላይ ምናምን ሴት አግብቶ አሳደረ። ቀን አሳደረ፣ የተባለ ቀን ሚስት አገባ፣ ቀን እሱን ጠላሁት። ራሴን እንደምጠላ አድርጎኛል። አስር አመት ማለት ቀላል አይደለም። አረብ ሀገር ታግያለው፣ ከአረብ ሀገር የበለጠ ሀገሬ ታግያለው። ሰው አይደክማትም ይለኝ ነበረ። ዛሬ ግን ደክሞኛል። ታውቂያለሽ እኔ አንዳንዴ አሁን እላለሁ እናቴ፣ ምን አለ አንቺ ያገኘሽው መኝታ እኔም ባገኘው። እናቴ እንደተሰቃየሁ ብታውቂ ኖሮ ፈተናው በዝቶብኛል። አንዴ ተነስተሽ ብነግርሽ ምናምን። እኔ በአሁን ሰዓት ወላሂ ኖሬም አልኖርኩም። የልጆቼን አልሆንኩም። የእናትነት ፍቅር አልሰጠኋቸውም፣ አልተንከባከብኳቸውም። ለነሱ ብዬ ነበረ። ልጄ የቁርአን አትቀራም ነበረ የሚያስፈልጋት ነገር አደርግላት አለው ብዬ ነበረ። ግን አሁን በአሁኑ ሰዓት የልጄ ራሱ የራሴ ማልሆንኩ ሰው ነኝ ማለት ነው። ስለዚህ አቅም ሳጣ ምናምን ከጎኔ የሚጠይቀኝ ሰው ሳጣ፣ እስኪ ለወገኖች ልናገር እነሱ ይፍረዱኝ ብዬ ነው የወጣሁት ከቡዬ እና በእኔ የደረሰ በማንም አይድረስ። እሺ፣ ሲቲን አቀጥ ይቀጥ ያቋርጥሽ አሁን መተሻል አሁን፣ ይሄ ነው አቅም ሲያንሰኝ ነው የወጣውቱ ሚዲያ እኔ ራሴን ታግዬ ምናምን ከወደኩበት መነሳት ፈልጋለሁ፣ ራሴ መታገል ፈልጋለሁ። ግን በአሁን ሰዓት ምናምን ውስጤ ተነክተዋል፣ ውስጤ ሰብሮታል። ለእኔ ይሄ ነገር ይገባኛል ወይ? እናንተ ፍረዱኝ። ይሄ ነገር ኦኬ። ጥያቄ የኔ ሲቲናዬ ባለቤትሽ ሌላ ሴት ቤት ውስጥ ሲያስገባ አንቺን አባረረሽ፣ አንቺ የትኛለሽ? አሁን ግን ማለት ለዚህ ሁሉ ነገር ተጠያቂ ማነው? ማነው ጥፋተኛ? ምን ተማራችሁ? ማነው ጥፋተኛ? ማንም ሰው ካልፈቀዳችሁ እንደተመታችሁ ላይ ለተዳሪ ብዬ ገለመሌ አትበሉ። ኦቨር መስዋዕትነት አትክፈሉ። ለማንም ሰው ኦቨር መስዋዕትነት ከፈለች እናት ስትሆን ሚስት አስፈለገው እናት ሆነችበት። ወንዶች ደግሞ እናት አይፈልግም እናት አለችው። ኦልሬዲ የወለደችው እናት አለችው። ኖረችም ሞተችም እናት አለችው። እናት እናት ናት። እንደ እናት ሚስት ደግሞ እንደ ሚስት ነው አክት ማድረግ ያለባት። ለምንድን ነው ሚስት ሆናችሁ እንደ እናት ኦቨር የምትንሰፈሰፉት? ምንድን ነው ምን ጉድ ነው? ምን አገባኝ። አንቺ ተንሰብሰፊ፣ አንቺ ለባልሽ ስገጂ፣ አሸር ግጂ፣ ጠብር ግፍ በይ፣ እናት ሁኚ፣ ሀያት ሁኚ። ከዛ መጦ መጦ አውጥቶ ሲጥልሽ የዛኔ ተመጫለሽ፣ እንገናኛለን። ችግር የለም። ኦኬ አነሳት ነው አሁን በህግ ሄዳለች የሚለውን ምን ማድረግ እንዳለብን ምን እንድናደርግላት የሚለ